ይህ የብልጽግና አገዛዝ አስገድዶ መድፈርን እንደ ጦር ስልት እየተጠቀመ ነው። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ ህዳር 15 ቀን 2018 ዓ.ም። የአማራ ህዝብ ላይ የተጀመረው ይፋዊ የዘር ማጥፋት ጦርነት ከተጀመረ ሦስት ዓመታትን ሊደፍን ተቃርቧል። የብልጽግና አገዛዝ ዓለም አቀፍ የጦር ሕግጋትን በመጣስ በተለይም ተፋላሚ ኃይሎች ሲቪሊያንን ከጥቃት የመጠበቅ ግዴታቸውን እንዲወጡ የሚያስገድደውን መሠረታዊ ህግ በመቃረን እንዲሁም ሁሉንም የጥፋት ስልቶች በመተግበር በአማራ ህዝብ ላይ ሁለንተናዊ የጦር ስልትን በመተግበር ላይ ይገኛል። ይህ ሁሉን አቀፍ የጥፋት ስልት ንጹሐንን በመግደል በማህበራዊ እንቅስቃሴ ላይ ያለውን ያልታጠቀ ህዝብ በጅምላ ጨራሽ መሳሪያዎች በመጨፍጨፍ የሰላማዊ ነዋሪዎችን ንብረትና ገንዘብ በመዝረፍ እናቶችና ህፃናትን በጅምላና በተናጠል አስገድዶ በመድፈር የሚደፈሩ ሴቶችን ገላ ባለትዳር ሴቶችን በመድፈር ማኅበራዊና ስነ ልቦናዊ ቀውስን በመፍጠር እና ሌሎች የሽብር ተግባራትን ያካትታል። አገዛዙ እነዚህንና ምስል ድርጊቶችን መፈጸም ህዝብን የማጥቂያ ስልት አድርጎ ከመሆኑ ጋር ተያይዞ ያሰማራው አረምኔ ሰራዊት በገባባቸው ቦታዎች ሁሉ እነኚህን ዘግናኝ የጦር ወንጀሎች መፈጸም መለያ ባህሪ ወደ መሆን ተሸጋግሯል። የአብይ አህመድ አርመኔ ቡድን ስልጣን በያዘ ማግስት በራሱ ህዝብ ላይ በጀመረው ጦርነት የሺዎችን መደፈር የንጹሐንን በጅምላ መገደልና መዘረፍን የተመለከተው ዓለም አቀፉ ማኅበረሰብ እንዲሁም መላው ኢትዮጵያዊ በጊዜው ተመጣጣኝ እርምጃ እና ምላሽ ባለመውሰዱ ምክንያት በአማራ ህዝብ ላይ በጀመረው ጦርነት ይህ ህዝብን የማጥቂያ ዘዴ በዓይነትም በብዛትም በሽፋንም እጅጉን ተጠናክሮ ቀጥሏል። ግብር ከፍሎ በሚያስተዳድረው ሰራዊት እናቶች እና ታዳጊዎች በጅምላ ላይ የሚደፈሩበት ከኢትዮጵያ ህዝብ በስተቀር በዓለም ላይ የለም። ይህ የዘመናችን እንቆቅልሽ ነው። ከሰሞኑ ዓለም አቀፍ ተደራሽነት ያለው ቢቢሲ ይህንን ጉዳይ ውቅያኖስን በጭልፋ እንዲሉ ጥቂት ማሳያዎችን ዋቢ በማድረግ ከወጣው የምርመራ ሪፖርት በስተቀር አገዛዙ በአማራ ህዝብ ላይ የሚፈጽማቸው የጦር ወንጀሎች ዛሬም የዓለም ጀሮ እንደተነፈቡ ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ባደረገው የዳሰሳ ጥናት መሠረት ያለማቋረጥ በቀጠለው ጦርነት በአማራ ክልል የሰፈረው የብልጽግና ሰራዊት ከመቶ ሺህ የሚልቁ እናቶችን እና ታዳጊዎችን በጅምላና በተናጠል መድፈሩን አረጋግተናል። ለክብሩ ቀናይ የሆነው የአማራ ህዝብ ላይ የስለልቦና ችግር ለመፍጠርና ለማዋረድ በሚል ስሌት በዚህ የመድፈር ወንጀል በተለየ ሁኔታ ባለትዳር እናቶች፣ ካህናትና ቄሶችን ጨምሮ የሃይማኖት አባቶች ሚስቶች፣ ታዳጊ ተማሪዎች ሰለባ ከመሆናቸው በተጨማሪ እናቶችን ከባሎቻቸውና ከልጆቻቸው ፊት፣ ታዳጊ ሴቶችን ከቤተሰቦቻቸው ፊት፣ መምህራንን ከጓደኞቻቸውና ከተማሪዎቻቸው ፊት በመድፈር ያገዛዙ ሰራዊት የአረመኔነቱን ጥግ አሳይቷል። የምስራቅ አፍሪካ ቀጠና የቀውስ ጠማቂ የሆነው አብይ አህመድ ያሰማራው ሰራዊት የማኅበረሰቡን ቅስም በመስበር የገጠመውን ህልውናውን የመታደግ የመከላከል ጦርነት የመመከት ስነ ልቦናውን ለመንጠቅ አስቦ በፈጸማቸው ያስገድዱ መድፈር ወንጀሎች ከፍተኛ የሆነ የማኅበራዊ ቀውስ ፈጥሯል። በርካቶችን አስረግቷል። አባት አልባ ልጆች እንዲበራከቱ አድርጓል። በመሰረቱ እነኚሽ ወንጀሎች አብይ አህመድ በፓርላማና በሌሎች መድረኮች ባደረጋቸው ንግግሮች፣ የሰራዊቱ ጀነራሎች በተለያየ ጊዜ ባቀረቧቸው መልእክቶች ይሁንታ የተሸራቸውም ጭምር ናቸው። በቅርብ ጊዜም የብልጽግና መዋቅር አካለ መጠን ያልደረሱ ታዳጊዎችን እና የአእምሮ ህሙማንን ለውትድርና የመመልመል ህገወጥ የሰዎች ዝውውር ተግባር ላይ መሳተፉን የአሜሪካ መንግስት በወጣው መግለጫ አረጋግጧል። የሰራዊቱ መኮንኖች ነጋዴዎችን በማገትና በማጎሪያ ካምፖች በማሰር ከፍተኛ ገንዘብና ንብረት እየተቀበሩ አጋጣሚውን በመጠቀም የግል ቂሳቸውን ለመሙላት እየተጠቀሙበት ይገኛሉ። ዓለም አቀፉ ማኅበረሰብ መላው ኢትዮጵያዊና የአማራ ህዝብ ይህንን የብልጽግና ረመኒያዊ ተግባር ታግሎ የማያስቆመው ከሆነ የበለጠ አጠናክሮ ሊቀጥልበት እንደሚችል ግልጽ ነው። ስለሆነም የአማራ ፋኖ ብሔራዊ ኃይል ቀጥሎ የተዘረዘሩትን ጥሪዎች ያቀርባል አንደኛ ለዓለም አቀፉ ማኅበረሰብና ለመላው አቀፍ ግብረ ሰናይና የሰብአዊ መብቶች ጥበቃ ተቋማት ኢትዮጵያ የፈረመቻቸው የሰብአዊ መብት ሰነዶች የተዋዋለቻቸው የሁለትዮሽ ስምምነቶች እንዲሁም ሌሎች አስገዳጅ የቃል ኪዳን ሰነዶች በመንግሥት ስም የተቀመጡ ቡድኖች የሰብአዊ መብቶችን እንዳይጥሱና እንዲያስጠብቁ ይደነግጋሉ። ለመሆኑም የአብይ አህመድ አገዛዝ የቀጠናው የሰብአዊ ቀውስ አባት በመሆን ከሚፈጽመው ትርምስ በተጨማሪ በአማራ ሕዝብ ላይ በይፋ በከፈተው ጦርነት ለፈጸማቸው የጦር ወንጀሎችና ሌሎች የሰብአዊ መብቶች የመጣስ ጥፋቶች ተመጣጣኝ እርምጃ እንዲወሰድበት ብልጽግና መዋቅርና ባለሥልጣናቱ ላይ ማዕቀብን ጨምሮ ሌሎች እርምጃዎች እንዲወሰዱና ለአገዛዙ የሚደረጉ ማናቸውም የዲፕሎማሲና ወታደራዊ ድጋፎች እንዲቆሙ በማድረግ ለሰብአዊ መብት መከበር የበኩላችሁን ድርሻ እንድትወጡ እንጠይቃለን። ሁለተኛ፣ በሀገር ውስጥና በውጭ ሀገር ለምትሰሩ ኢትዮጵያውያን የሰብአዊ መብት ተቆርቋሪዎችና ተቋማት የንፁሃንን ግድያ፣ አስገድዶ መድፈርና ዝርቻን እንደ ቶርስልት እየተጠቀመ የሚገኘው የብልጽግናና አረመኔያዊ አገዛዝ ከድርጊቱ ይታቀብ ዘንድ የቆማችሁለትን ዓላማ ለማሳካት የምትጠቀሙትን ማንኛውም የትግል ስልት በመጠቀም ሕዝባዊ ወገንተኝነታችሁንና ሰብአዊ ርኅራኄያችሁን እንድታሳዩ እንጠይቃለን። ሶስተኛ፣ ለመላው የአማራ ሕዝብ የአማራን ሕዝብ ሕልውና ለማስጠበቅ በየጦር ግንባሩ ጥላትን ከሚፋለመው የፋኖ ሠራዊት ውጭ የሚገኘው የማኅበረሰብ ክፍል በየአደረጃጀቶቹ የሚያደርገው ተጋድሎ የብልጽግናን አረመኔያዊ ተግባር ለማስቆም ትልቅ ፋይዳ ያለው መሆኑ ይታወቃል። ስለሆነም ሰፊው የማህበረሰብ ክፍል ባገዛዙ እየደረሰ ያለውን ህዝብን የማጥፋትና የማዋረድ ተግባር ለማስቆም እንዲሁም ህልውናውን ለማስከበር በነቂስ በመነሳት የህልውናውን አደጋ የሆነውን የብልጽግና አገዛዝ ለመቅበር የምናደርገው ተጋድሎ አካል እንዲሆን ዘርቤ እናቀርባለን። አራተኛ፣ ለዓለም አቀፍ የሚዲያ ተቋማት ማህበራት፣ ዩኒቨርሲቲዎችና ሌሎችም በኢትዮጵያ የመንግስታት የጭቆና ታሪክ ውስጥ በልዩ ሁኔታ የሚጠቀሰውን የአማራ ህዝብ ላይ የተከፈተ ሁለንተናዊ ጥቃት ትኩረት ማጣቱ አገዛዙ በድርጊቱ እንዲቀጥልበት ምክንያት ሆኗል። ይህ ጉዳይ በቂ ትግል እንዳይደረግበትና እንዲዳፈን የሆነውም በእናንተና መሰል ተቋማት ስንፍናና ቸልተኝነት ጀምር ነው። በዚህ ረገድ ዲቢሲ ለጀመረው የአገዛዙን ህገወጥ ድርጊት የማጋለጥ ተግባር ምስጋና እያቀረብን አሁንም ተመሳሳይ የሰብአዊ ተግባራት እንዲሰሩ ገለልተኛ ተቋማት ጉዳዩን እንዲያጣሩ እና ተጨማሪ ምርመራዎች እንዲደረጉ የሞራልና የህግ ግዴታችሁን እንድትወቱ እየጠየቅን አማራ ፋኖ ብሔራዊ ኃይል ምርመራ እንዲያደርግ ማንኛውንም ገለልተኛ አካል ሙሉ ትብብር የሚያደርግ መሆኑንም እናረጋግጣለን። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ይቆማል።